ሙቤ እንግዲህ ባለፈው ለስቴዲዮ ለመገንባት አስራ ሁለት ሚሊዮን ያስፈልገኛል ብሎ መጥቷል። በርካታ ኡስታዞች ወንድምና እህቶቻችን ይህን ነገር ሲቃወሙ እኔም ይሄ ነገር ትክክል አይደለም ለምን ነሺዳው ላይ ብዙ ሽርክ እንዳለው፣ ድሮም እኛም ሳናቅ የእሱን ነሺዳ መኪናችን ውስጥ ከፍተን እየሰማን እንሄድ ነበር። በኋላ በኋላ ላይ ግልጽ እየሆነልን ሲመጣ እንደ ይሄ ነገር ሽርክ ነው ሲሉ ውሳቶቻችን፣ ከዛኛም ይህን ነገር መስማት አቁመን ሌላ እህትና ወንድሞቻችን ጥንቃቄ እንዲያደርጉና እሱ አሁን እያለ ያለው እኔ ስቴዲዮ ምገነባው ቁርአን እንዲቀሩበት እያለ ነው። እንግዲህ አንዳንድ ቪዲዮዎችም አሉ የተናገረውን ነገር እስኪ እውነት ቁርአን ለቁርአን ታህፊዝ ነው የምፈልገው እንደ አንዳንድ እንደ ነሱ ዴስ ቃሪዎች የተለያዩ ቃሪዎች ከዛ እንዲወጡ እንፈልጋለን። ለትውልዱ ጠቃሚ ነው እና አስፈላጊ ነው እያለ ነው። እሱን ደግሞ እስኪ በቪዲዮ አለ እሱን አንዴ አሰማሃለሁ ትሰማዋለ። ይሄ ነገር እንደ ይታያል። ስቴዲዮ ከፍቶ ለቁርአን ነው ማለት እስኪ ንዋይ በዛው አጋጣሚ ማለት ነው ያኔ ሁሉንም ነገር እናያለን። ይህን አንተ ለማጋለጥ ሳይሆን ሐቂቃ ለቁርአን የምትጨነቅ ከሆነ አንተስ ግራተ ምን ያህል ነው የሚለውን በዛው አጋጣሚ እናያለን ማለት ነው። ሻ ዘመናዊ የሆኑ ነገሮች ለምን ዘምነን ለነዚህ ነገሮች ለምን ከፍ ያለ ነገር የሀገራችንን የእስልምና የኢትዮጵያን የእስልምና አስተምህሮት ሂደቶች ለምን አናስፋፋበትም? ለምን ቁርአን የሚቀሩ ትውልዶችን ወይም ደግሞ በጣም እጅግ ውብ ድምፅ ያላቸው ቃሪዎች አሉ። ብዙ ወንድሞች እንደነ ሱዴስ መሆን የሚፈልጉ እንደ ሌሎች ቃሪዎች እንደነ አዘል በሉሺ፣ እንደነ ያስር ደወሲርን፣ ሌሎች እንደነ ማሂር አልማዕቂ እና እንደነ ሼክ ዓብድረሽድ ዓሊ ሱፊ መሆን የሚፈልጉ ትውልዶች አሉ፣ ጀኔሬሽኖች አሉ ታዳጊዎች አሉ። ለነዛ ሰዎች ይህን ገንብተን እናስቀምጥላቸው እና እጅግ ዘመናዊ በሆነ የቁርአን መቅጃ እንተን ራሱን የቻለ ለራሱ የቁርአን ብቻ የሆነ ምንም እንትን የማይልበት ራሱን በቻለ ስቱዲዮ ገንብተን ልጆችን እናውጣ። ከመጡበት መድረሳ ጋር ከመሻይኮች ጋር ተገናኝተን እናውራ። ይህ ስቱዲዮ በቀላሉ አይደለም እንዲህ ዝም ብሎ በአፈታሪክን ገንባው ተብሎ የተሻረግ የተሰላሰበ ላይ አይደለም። ይጠቅም አይምርም

እኛ ነቢ ዓለይሂ ሰላቱ ወሰላም ስለሳቸው የመድሩ ሰሃባዎችን ከባ ማሻረክ አላህ ሱብሓነሁ ወተዓላ በእሱ ላይ የሚያዱ ሰዎችን እኮ አይምርም። ትልቁ ወንጀል እኮ ሽርክ፣ እንግዲህ ትልቁ ወንጀል እዚህ ጋር ትልቁ ወንጀል ሽርክ ነው እያለ ግን ነሺዶቹ ላይ አብዛኛው ነሺዶች ላይ በትልቁ በጣም ሽርክ ነው አብዛኛው የሚለው ነሺዳ ላይ በርካታ ውሰቶቻችን ይሄ ሽርክ እንደሆነና አላህን እያሻረከ እንደሆነ እንዲቶብት በጣም እየመከሩት ነው። ስለዚህ ይሄ ነገር ትክክል እንዳልሆነ ልናስረዳው ፈልገን ነበር፣ ግን አልመጣም። እዚህ ጋር ላሳየህ አንድ ሌላ ቪዲዮ አለ። ይኸው ስማው አንዴ፣ ተመልከቱ፣ ምን ይላል። አልሐምዱሊላህ፣ ሽኩር ገለታ፣ ከላይም ከታች ከየት እንዴታ የጠራው ጌታ። ይህ አላህ ሱብሐነሁ ወተዓላ ከላይ መሆኑ ከአርሹ በላይ ከሰማያት በላይ ከፍ ማለቱን አም አሚንቱ መፊት ሰማ እያለ ቁርአን ላይ እና ሌሎችን ቦታ ላይ አላህ ስብሐነሁ ወተዓላ ከሰማያት በላይ ነኝ ከፍ ብያለው እያለ፣ ይሄ የአህባሾችን ፊክራ በነሽዳ እያደረጉ በመንዙማ ስም እያደረጉ ያው አስለ ነሽዳ አይደለም፣ ይሄ ዘፈን ነው። ነሽዳ ማለት ግጥም ነው እንጂ እንደዚህ በብዙ ሙዚቃ ማሳያት አጅቦ ሽርካ፣ ሽርክ ይሄ አይደለም። ነገር ግን እነዚህ ሰዎች ዛሬ ላይ 12 ሚሊዮን ብር፣ 20 ሚሊዮን ምንም፣ ስንት ሚሊዮን ብር ነው እንፈልጋለን ስቱዲዮ ለማስገንባት። ፋጤ ነው ፋቴ ይሆን እንግዲህ በርካታ ውስታዞች ይህ መልእክት አስተላልፎታል። በጣም ብዙ ዛዎች ውስታዞች እና እንዲህ ይሄ ነገር ሽርክ ነው ብለን ስንናገር በጣም ብዙ ሰዎች እሱ የሚደግፉ አካሎች አሉ። እና ይሄ ነገር አንተ ራሳው እስኪ እንዴት ታየዋል? ምን ትላለህ በዚህ ላይ? አንደው ያለህን ሀሳብና አስተያየት ለማህበረሰቡ ብታስተላልፍ ደስ ይለኛል። ዛሬ ቀጥሬ ያውለ አልመጣም። ቁራን እንድንቀራ ብሎኛል። እዚህ ጋር ደግሞ አራት ሺ ሰባት መቶ ስምንት መቶ ሰዎች አሉ። ለእነዚህ እህትና ወንድሞች ማወቅ ያለባቸውን ነገር ማሳወቅ አለብን።

ዲን ብሎ ማለት አላህ እንዲህ አለ መልእክተኛ እንዲህ አሉ ሰሐቦች እንዲሉ ብሎ በስነ ሥርዓት ሽናማይ ትምህርቶችን ማስተማር ነው። የዲን ትልቁ መሰረትና ዋናው ነገር አላህ ስብሐነ ወተዓላን በብቸኝነት መጣራት ነው። ልክ እንዲሆ እርሱ ስለራሱ የተናገረውን በቁርአን ላይ ነቢዩ ሰለላሁ ዓለይሂ ወሰለም ሐዲስ ላይ የተናገሩትን ስሞችና ባህሪያቶችን እንደመጡ ማጽደቅ ነው። አላህ ስብሐነ ወተዓላን ባህሪያቶች በመካድ ወይንም የማይገባቸውን ትርጓሜ በመስጠት እንዲህ አይነት መርዛማ ትምህርቶችን እስላማዊ ነሽዳ፣ እስላማዊ መንዙማ በሚል በትውልድ ውስጥ ማሰራጨት ይሄ ትልቅ ክህደት ነው። ትውልዱ ከዚህ ሊጠነቀቅ ይገባል። ይህ ዝም ብሎ የሚታለፍ ነገር አይደለም። ምናልባት ሰው የሚያዩ ዜማዎችን ነው በነዚያ ሲጨፍር ተራለ ያ አደለም ትልቁ ስህተት በዚያ ቦታ ላይ ይሄ ስህተት ነው። ከዚህ በላይ ግን ምንድን ነው

ነቢያችን ሰለ ላሁ ለ ሰለም ምን አሉ? ክርስቲያኖች የማርያምን ልጅ ከልኩ በላይ ከፍ ከፍ አድርገው ወደ መለኮት እንደሰቀሉት ሁሉ እኔንም አደራ ከልኬ በላይ ከፍ ከፍ አድርጋችሁ በመስጋና ቃላት ወደ መለኮት ከፍ እንዳታደርጉኝ ተጠንቀቋሉ። ኢነማ አነ ዓብዱን ፈቁሉ ዓብዱላ ወረሱል። እኔ የአላህ ባሪያ ነኝ የአላህ ባሪያና መልእክተኛው ብቻ በሉ። ተራቀ